በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ከክርስቶስ ጋር መኖር ሃሌሉያ ለቅዱሳን ሞት ማለት ከክርስቶስ ጋር ኑሮን የሚጀምሩበት ድልድይ ነው። ይህን ቃል የተናገረው ንዋየ ኅሩ የተባለ ቅዱስ ጳውሎስ ነው። ከዚህ ዓለም ስለመሌት ስለመሞት ሲናገር መሄድ ከክርስቶስም ጋር መኖር ብሎ ተረጎመው። ቅዱሳን ነፍሳቸው ከሥጋቸው ተለየች ማለት ከዚህ ዓለም ወደ ተሻለ አኗኗር ሄዱ ማለት ነው። ይህ ከሁሉ ይልቅ የሚሻል ነውና ፊልጵስዮስ ምዕራፍ 1 ቁጥር 23። በእርግጥም ከክርስቶስ ጋር ከመኖር የበለጠ ምን የሚሻል ነገር ይመጣል? በሰማዩ በፍጹማኑ ማኅበር ቀርቶ በምድር ስንት ውጣ ውረድ ባለበት እንኳን ከክርስቶስ ጋር መኖር ማለፊያ ነው። በዚህ ምድር ምንም እንኳን ከዓለም ከሰይጣንና ከራሳችን የሥጋ ፈቃድ ጋር እየተጋደልን ብዙ ነገር ቢጎለን እንኳን ፍጹም በሆነው ዓለም በክርስቶስና ከክርስቶስ ጋር ፍጹምነትን ይዘን ለመኖር ተስፋ ስላለን እንጽናናለን። ፍጹም የሆነው ሲመጣ ተከፍሎ የነበረው ይቀራል። አንደኛ ቆሮንቶስ 13፣ 10። ከክርስቶስ ጋር መኖር ምንም አለማጣት ነው። ዕውቀት ፍጹም ይሆናል። ሁሉ ይታወቃል። ቦታ፣ ጠፈር፣ ደፈር የማይሸፍነው ክርስቶሳዊነትን መላበስ ንፍገት ከሌለበት ለጋስ ጌታ ለወዳጆቹ መስጠት የፍቅሩ ውጤት ነው። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? ሮሜ ምዕራፍ 8 ቁጥር 32። እግዚአብሔር እኛን የወደደበትን ፍቅር እስቲ እናስተውለው። በአንድ ልጁ ጨክኖ አሳልፎ ሰጠን፣ ልጁም ሕይወቱን ሰጠን። ይህ ሁሉ ምንድን ነው? የሰው ልጅ የጎደለበትን ለመሙላት አይደለምን? የሚበልጠው ነገር የልጁ ሕይወት ከተሰጠን ስለሚያንሰው ስለዚህ ዓለም ዕውቀት እንዴት ክርክር ሊሆን ይችላል? የትም ሆነው ሁሉን እንዲያውቁ እንዲሰሙ፣ ይህን ጸጋ ከእግዚአብሔር ስላገኙ ሊናደድ የሚችል በክርስቶስ ኃይል ድል የነሱት ጠላታቸው ሰይጣን ብቻ ነው። የቅዱሳኑ ሙሉ ጸጋ ግን በእነርሱ ተወስኖ የሚቀር ሳይሆን ለእግዚአብሔር ብዙ ምርኮንና ምስጋናን ያበዛል። ለቅዱሳን የሚጎድላቸውን ሁሉ የሚሰጥ ብቻ አይደለም፣ ነገር ግን በብዙ ምስጋና ለእግዚአብሔር ይበዛል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 12። እናም አንድ የክርስቶስ ሕይወት የተሰዋለት ፍጹም የሆነ የእግዚአብሔር ሰው በምድር ላይ ስላሉት ሁሉ እንዲያውቅ እግዚአብሔር ቢሰጠው ለምን ግር ይለናል? የክርስቶስ ሕይወት የተሰዋለት ሰው ስለተፈጠረው ነገር ማወቅ ይብዛበትን። ለዚህም ነው ሐዋርያው ልጁን ከሰጠን ሁሉን እንዴት አይሰጠንም በማለት ለእግዚአብሔር ሰዎች ሁሉ እንደሚሰጣቸው የልጁ ሕይወት መሰጠቱ ከምንም በላይ ቋሚ ማሳያ አድርጎ ያስተማረን። እንግዲህ ለቅዱሳን ሁሉ እንደተሰጠ ምንም ክርክር የሌለው በአንድ ቦታ የሆነው ዓለምን እንዲያዩ፣ እንዲያውቁ ክርስቶሳዊነት ጸጋን አጎናጽፏቸዋል። ይህ ደግሞ በተሻለ ሁኔታ ከዚህ ዓለም ከተለዩ በኋላ እንደሚገልጸው ሐዋርያው ሲያስረዳን ይህ ከሁሉ ይልቅ የሚሻል ነውና የሚል አረፍተ ነገር ይጠቀማል። ሰው ከክርስቶስ ጋር ኖሮ ሁሉን ማወቅ ካልቻለ የክርስቶስ ህይወት የተከፈለበት፣ ሲቀጥልም ብዙ ቅዱሳን በብዙ መከራ ክርስቶስን የመሰሉበት ህይወት ይህን ያህል ከንቱ ነው ያስተኛልን። ሞት ለቅዱሳን ከክርስቶስ ጋር መኖር ከሆነ ሌላው ቀርቶ ከእርሱ ጋር ሆነው በምድር ላይ የሚሆነውን እርሱ ይሰውርባቸዋልን? እግዚአብሔር በባህሪው ምክር የሚፈልግ አምላክ ባለመሆኑ ለወዳጆቹ ያለውን ፍቅር ሲገልጽ ምስጢሩን ሁሉ ያሳውቃቸዋል። ገና ሊያደርግ ያስበውን ከማድረግ አስቀድሞ ያማክራቸዋል። እንኳንስ በሰማይ ሆነው በምድር እያሉ ቅዱሳንን እንዲህ ይላቸዋል፣ በውኑ እኔ የማደርገውን ከአብርሃም እሰውራለሁን? ዘፍጥረት 18 17 ሐዋርያውም ሲያስተምር ለዚህ ነው እንዲህ ያለው እኛ የክርስቶስ ልብ አለን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ከክርስቶስ ልብ የተሰወረ የለም ለቅዱሳን እርሱ ፈቃዱን ሐሳቡን እውቀቱን ሰጥቷቸዋል ስለዚህም ቅዱሳን የክርስቶስ ልብ አላቸው ሁሉን የሚያውቁበት በክርስቶስ ሆኖ በጸጋ የሚያደርግ ክርስቶሳዊ ልብ ያገኛል። ፍጹም ይሆናል። ሁሉን ያውቃል። ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 ከክርስቶስ ጋር ሲኖር ሁሉ ይታወቃል፣ ሁሉም ይመረመራል። ይህ ከሁሉ ይልቅ የሚሻል ነውና እንደተባለ ቅዱሳን በሞት ድልድይነት ተሻግረው ከክርስቶስ ጋር ሲኖሩ በሁሉ ያውቁናል፣ ያዩናል፣ ይሰሙናል። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።